ቤተሰቡ ያለው መሬት እንኳንስ 250 ሺህ ህዝብ የሚይዝ ከተማ ቀርቶ አስር ሚሊዮን ሰው የሚኖርበት ከተማን መገንባት የሚያስችል ነው። ከአስር ሚሊዮን ሰው በላይ ከሚኖሩባቸው ለንደን እና ሎስ አንጀለስ ከተሞች በእጥፍ የሚበልጥ መሬት ያለው ይህ ቤተሰብ በገንዘብ ደረጃም ሀብቱ እጅግ ከፍተኛ ነው። አሁን ልትገነባ የታቀደችው ከተማ በሂደት ነባሩ ናይሮቢ የምታስረሳና የጦፈች የቢዝነስ ማዕከል እንደምትሆን ይገመታል። ከኬንያ ትልቁ ኤርፖርት ጆሞ እና ሃይዌ አቅራቢያ መገኘቱም እንደ ጥሩ ዕድል ተወስዶለታል። ለቀድሞ የኬንያ የመጀመሪያ ፕሬዝዳንት ጆሞ ኬንያታ ቤተሰብም ይህ ከእርሻ እስከ ባንክ ከሆቴል እስከ ሚዲያ ከውጭ ንግድ እስከ ፖለቲካ ድረስ በኬንያ ትልቅ አቅም ያለው ቤተሰብ ነው። ከአንድ ቤት ሁለት ሰዎች አባት ጆሙ ኬንያታና ልጅ ኡሁሩ ኬንያታ ሀገረ ኬንያን ፕሬዝዳንት ሆነው ያስተዳደሩ ናቸው። ያለ ቤተሰቡ ቡራኬ የኬንያ ፖለቲካ ላይ ወጥቶ የሚገባ ገብቶ የሚወጣ የለም እየተባለ አቅማቸው ጠንካራም እጃቸው ረጅም እንደሆነ ይነገርላቸዋል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።